ከገድለ አቡነ ዜና ማርቆስ አባታችን ዜና ማርቆስ አገራቸው ጽላልሽ አውራጃ ምድረ ዞረሬ ስትሆን ትውልዳቸው ከነገደሌዊና ከእስራኤል ንግሥት ወገን ነው። ወላጆቻቸው ልጅ በማጣት ሲያዝኑ፣ አንድ ዕለት ሐዋርያውና ወንጌላዊ ቅዱስ ማርቆስ ወደ እናታችን ማርያም ዘመዳ ሌሊት መጥቶ ገድሉና ትሩፋቱ በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ ነገራት። ለአባቱ ለቀሲስ ዮሐንስም እንዲሁ ተገልጦለት ሚስትህ ማርያም ዘመዳ የካቲት 24 ቀን ጸንሳ ኅዳር 24 ቀን ይኸውም በካህናተ ሰማይ በዓል ቀን ትወልዳለች ስሙም ዜና ማርቆስ ይባላል በማለት ብሥራቱን ነግሮታል። አባታችን በተወለዱ ምለት ቅዱስ ዑራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ለሰዎች ሁሉ ታይቷል። የአባ ሳሙኤል ዘወገግ አባት እንድሪያስና የአቡነ ተክለሃይማኖት አባት ቅዱስ ጸጋ ዘአብ እስኪያደንቁ ድረስ ይህንን በዓይናቸው ተመልክተዋል። ሁለቱ መላእክትም ከእናታቸው እቅፍ ወስደው ወደ ሐዋርያው ማርቆስ መቃብር ወስደው ለማርቆስና ለቅዱሳን ጳጳሳት አስባርከዋቸው መልሰው ለእናቱ ሰጧቸው። እናቱ ግን ይህንን አታውቅም ነበረ። አቡነ ዜና ማርቆስ በተወለዱ በሦስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ብለው ሦስት ጊዜ አምላካቸውን አመስግነው ሰግደዋል። በአርባ ቀኑ ሲጠመቅ የሚያጠምቀው ካህን የአባቱ ወንድም እንድርያስ ውሃው ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ታምር እንደሚደረግለት አስረዳው። እንድርያስም ዕድሜው 72 ነበርና ራሰ በራ ስለነበረ በውሃው ራሱን ቢታጠብበት ጸጉር አብቅሏል። ሕዝቡ ሁሉ ይህን አይቶ አደነቀ። ያችም ውሃ ሌሎች ብዙ ታምራትን አደረገች። አንድ ዓመት በሆነው ጊዜ ቤተ ክርስቲያን ውስጥ እየዳኸ ሲሄድ መልአክ በክንፎቹ አቅፎ ወስዶ ጌታችንና እመቤታችን ጋር አቅርቦ ታስባርኮታል። እንዲሁም የአስራ አምስቱ ነቢያት፣ የአስራ ሁለቱ ሐዋርያት፣ የሰባ ሁለቱን አርድእት፣ ሃይማኖታቸው የቀና 318 ሊቃውንት፣ የጻድቃን የሰማዕታትን፣ የእነዚህን ሁሉ በረከት እንዲቀበል ካደረገው በኋላ ወደዛች ቤተ ክርስቲያን መለሰው። ከጳጳሱ ከአቡነ ጌርሎስ ድቁናን ተቀብሎ ከአባቱ ጋር ወደ አገሩ ሲመለስ ዘራፊዎች ደብድበው በትራቸውንም ሳያስቀሩ ዘረፏቸው። አቡነ ዜና ማርቆስ ወደ ፈጣሪው በጸለየ ጊዜ በትራቸው ባብ ሆነ ነድፋ ገደለቻቸው። በኋላም ወደ አምላካቸው ጸልየው ከሞት እንዲነሱ በማድረግ በአካባቢውም ያሉ ሰዎች ሁሉ በእርሱ አምላክ እንዲያምኑ አድርጓቸዋል። ብሎያትና አዲሳትን ጠንቅቆ ከተማረና ካደገ በኋላ ሚስት አጭተው አጋቡት። እርሱ ግን በዚያው በሰርጉ እለት ማታ ጌታ እናትና አባቱን ሚስቱን፣ ቤቱን፣ ንብረቱን ያልተወ ሊያገለግለኝ አይችልም ያለውን ቃል አስቦ ሚስቱን እንዲህ አላት፦ እህት ወይ የዚህ ዓለም ኑሮ ምን ይጠቅመናል? ዓለሙም ፍላጎቱም ያልፋል። ስለዚህ የነፍሴን ደህንነት ለመሻት እሄድ ዘንድ አሰናብችኝ ሲላት እርሷም አንተ የተወከው ዓለም ለእኔስ ምን ይጠቅመኛል? በማለት ሁለቱም ሰው ሳያያቸው ከጫጉላ ቤታቸው በሌሊት ወጥተው ሄዱ። ቅዱስ ዑራኤልና ቅዱስ ሩፋኤልም እየመሯቸው ዜና ማርቆስን ምሁረ ገዳመ ኢየሱስ እርሷን ደግሞ ወደ ቤተ ደናግል ማማስ ደብር አደረሷቸው። እርሷ ሙትን እስከ ማስነሳት ድረስ ታላላቅ ታምራትን እያደረገች ቆይታ ተጋድሏን ፈጽማ በጥር 21 ቀን በክብር አርፋለች። አርፋ የተቀበለችውን በደመና ተነጥቃ ኢየሩሳሌም ከሄደች በኋላ እመቤታችን በተቀበረችበት በጌቴ ሴማኔ ሁለት አንበሶች ውድጓር ቆፍረው ቀብረዋታል። አባታችን በምሁር አገር ይመለክ የነበረውን ማኮስ የተባለውን ጣዖት በመሬት ውስጥ ቀበረው። ገዥውም ተቆጥቶ በአባታችን ላይ ክፉ ሲያደርግ፣ ካላመን ካንተም እንደ አምላክህ እንደ ማኮስ መሬት ተከፍታ ትውጣለች ብሎ በተናገረበት ቅጽበት ገዥውን ከነሰራዊቱ መሬት ተከፍታ ዋጠቻቸው። ከዚያም ፈጥነውና በደመና ተነጥቀው ወደ ግብፅ በመሄድ ከአባ ቢንያም ቅስናን ተቀብለው መጡና መሬት ተከፍታ የዋጠችውን የገዢውን ቤተሰቦች ጨምሮ ብዙ ሺህ የምሁር ሕዝቦችን አስተምረው አጠመቋቸው። ያንን ገዥም ስለተጠመቁ ልጆችና ሚስቱ ብለው ከአምስት ዓመት በኋላ በጸሎታቸው ኃይል ከሞት አስነስተውታል። በዚሁ ሀገር ከአባ ዜና ማርቆስ ጋር ሳሉ የኢትዮጵያው ጳጳስ አባ ጌድሎስ በድንገት አርፈው ሳለ ጻድቁ ዜና ማርቆስ ጸሎት አድርገው ከሞት አስነስተዋቸዋል። ሌላም እንዲሁ በጉራጌ አገር ገርዳን የሚባለውን ጣዖት ሰባብረው በውስጡ የነበረውን ሰይጣን እንደ ትቢያ በኖ እስኪጠፋ ድረስ አስጨንቀውታል። ሕፃናቱን ጨምሮ ከ124,000 በላይ የሚሆኑትን ሕዝቦች አስተምረው አጥምቀዋቸዋል። መልአኩ ቅዱስ ሩፋኤልም ሁልጊዜ እንደ ጓደኛ እያናገራቸው ይረዳቸው ነበረ። አባታችን ዜና ማርቆስ የሚያደርጓቸው እጅግ ድንቅ የሆኑት አምራት በሕዝቡ ዘንድ ውዳሴን እያመጣ እንዳያስቸግራቸው ብለው ይህንን ታምር የማድረግ ሥራ እግዚአብሔር እንዲያርቅላቸው ይለምኑት ነበረ። ወግዳ በምትባል አገር ሄደው በዋሻ ውስጥ ሳሉ አቡነ ተክለ ሃይማኖት ወደ እርሳቸው መጥተው አብረው በዋሻው ብዙ ታምራትን እያደረጉ ቆይተዋል። ለአባት ዜና ማርቆስና ለሌሎች ለብዙ አባቶች የምንኩስና አባት የሆኑት አቡነ ተክለ ሃይማኖት ትሕትናቸውን ያሳዩ ዘንድ አቡነ ዜና ማርቆስን ያገለግሏቸው ነበረ። ወደ ሞረት ሀገር እንዲሄዱ መልአክ ነግሯቸው ሁለቱም ሄደው በዚያ አብረው ተቀምጠዋል። ጣዖት አምላኪው የሞሮት ገዢ ሊገድላቸው ፈልጎ ከነ ሰራዊቱ ወዳሉበት ዋሻ ሄደ። አቡነ ዜና ማርቆስም ተራሯን በስላሴ ዝም ባርከው ቢያዟት የገዢውን ጭፍሮች አፏን ከፍታ ዋጠቻቸው። ገዢውን ድል አሰግድንም በታምራታቸው አሰምነውት አስተምረው አጠመቁት። ከዚህም በኋላ ቅዱስ ገብርኤል ለአቡነ ተክለ ሃይማኖት ተገልጦላቸው ወደ ግራሪያ ሀገር እንዲሄዱ ስለነገራቸው አቡነ ተክለሃይማኖት የመላእክትን አስኬማ ለአቡነ ዜና ማርቆስ አልብሰዋቸው ዜና ማርቆስንም በደብረ ብሥራት እንዲጸኑ ነግረዋቸው ወደ ግራሪያ ሄዱ። ሲሄዱም የደብረ ብሥራት ዛፎች እንጨቶችና ድንጋዮቹ ሁሉ አቡነ ተክለሃይማኖትን እንደ ንጉሥ ሰራዊት ከፊት ከኋላ ሆነው ሸኟቸው። አባታችንም የወንድሜ ዜና ማርቆስን ቦታ ትታቹ ከዚች ምድር ትሄዱ ዘንድ አልፈቅድምና ሁላችሁም በየቦታችሁ ቁሙ ብለዋቸዋል። ሰውም እንኳን ቢሆን ለምንኩስና ወደ እኔ ዘንድ ወደ ግራሪያ ከመምጣቱ በፊት ይህንን ምድር ሳይሳለም ወደ እኔ ይምጣ በማለት ቃል ኪዳናቸውን ከደብረ ብሥራት ጋር አድርገዋል። አባታችን ዜና ማርቆስ በኤልያስ ሰረገላ ሁነው እግዚአብሔርን ወደ ማያውቁት ወደ አዳል ሕዝቦች ሄደው ከጣዖት አምላኪው ንጉሥ ካብደን ማልፊት ወንጌልን ሲያስተምሩ ንጉሡ በጦር ወግቶ ገድሏቸዋል። ነገር ግን መልአኩ ሩፋኤል መጥቶ ከሞት አስነስቶአቸዋል። የንጉሱን ጣዖትና አገልጋዮቹን መብረቅ ከሰማይ ወርዶ ሲያጠፋቸው፣ ንጉሡ ሰራዊታቸው ደግሞ በመሬት ላይ ወድቀው ቀርተዋል። ከአርብ እስከ ሰኞ ድረስ ጨለማ ሆኖ ከቆየ በኋላ ከአባታችን ከተወጋ ጎናቸው የፀሐይ ብርሃን ወጥቶ ለንጉሱ አብደልማን አብርቶለታል። እርሱም አምኖ ከነ ቤተሰቡ የተጠመቀ ሲሆን ሚስቱን በአረማውያን ዘንድ ለክርስቶስ ምስክርነት ሆና አንገቷን ተሰይፋ ሰማዕትነትን ተቀብላለች። በአገሪቱም የተጠመቁ ሰዎች ቁጥር ከአምስት መቶ ሺህ በላይ ናቸው። ከዚህም በኋላ አቡነ ዜና ማርቆስ እንደ ሐዋርያትም ደመናን በመጥቀስ ወደ ቅድስት አገር ኢየሩሳሌም ሄደው ሁሉንም የተቀደሱ ቦታዎችን ተሳልመዋል። ከጌታችን መቃብር ላይ አፈር ዘግነው ከዮርዳኖስ ወንዝ ውሃ ቀድተው ለንስር አሞራዎች አሸክመው ወደ ገዳማቸው በማምጣት በደብረ ብስራት ምድር ካለው አፈርና ውሃ ጋር ጨምረውታል። ጌታም ይቺን ምድርህን እንደ ኢየሩሳሌም አድርጌልሃለሁ የሚል ቃል ኪዳን ሰጥቷቸዋል። አባታችን ከደብረ ሊባኖስ አውራጃ ራሱን ያስመልክ የነበረውን ሰይጣን ገንዘው ይዘው እስከ ደብረ ብስራት ድረስ የቤተ ክርስቲያን መሥሪያ እንጨት አሸክመውታል። በዚያም እንጨት በመሸከም ሲያገለግላቸው ኖሯል። አባታችን ዜና ማርቆስ ወደ ዋልድባ በመሄድ ከአባ ሳሙኤል ጋር ተገናኝተው እንዲሁም ከሌሎች በርካታ አባቶች በየቦታው እየሄዱ በረከት ተቀብለዋል። ወደ ትግራይም በመሄድ የተሳቱ ቅዱሳንን ገዳማት ተሳልመው ወደ ሰሜንም ሄደው ዜማውን ሲያዜም ያሳያቸው ዘንድ ወደ ቅዱስ ያሬድ መቃብር ሄደው ሰባት ቀን ሲማጸኑ ከቆዩ በኋላ ወደ አክሱም ጽዮን ሄደው በዚያ ከቅድስት ድንግል ማርያም ከቅዱስ ኤፍሬምና ከቅዱስ አባርያቆስ ጋር ሆኖ እነርሱ ድርሰታቸውን ሲያነቡ ያሬድ ደግሞ ድርሰታቸውን እያዜመው ተገልጠውላቸዋል። ወደ ላሊበላም ሄደው ከቅዱስ ላሊበላ በረከትን ተቀብለዋል። ወደ ጣና ደሴትም ሄደው በዚያ ካሉ ቅዱሳን ተባርከዋል። ሐይቅ እስጢፋኖስም አባ ኢየሱስ ሞዐ ጋር በመሄድ እንዲሁ ተባርከዋል። በታናሽ ደመናም ወደ ብሔረ ሕያዋን ተነጥቀው ሞትን ካልቀመሱት ከሄኖክ ከኤልያስና ከዝራ በረከትን ተቀብለዋል። ወደ እስላም አገር በመሄድ ለአንድ ዓመት ቆይተው በዚያ ያሉ ሕዝቦችን በታምራታቸውና በትምህርታቸው አሳምነው አጥምቀዋቸዋል። ጌታችን በምድር ላይ ብዙ ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አውጥቶ ገነትና ሲሆኑን ሁሉ አሳይቷቸዋል። ቅዱስ አባታችን በምሁር ኢየሱስ ገዳም ከሬብ በሚባል ዋሻ ውስጥ ገብተው አርባ ዓመት ዘግተው ኑረዋል። በዚህም ሳሉ መልአክ የዕረፍታቸውን ዕለት ታኅሳስ ሦስት ቀን እንደሚሆን ስለነገራቸው ታኅሳስ አንድ ቀን ወደ ገዳማቸው በመሄድ ቀድሰው ሕዝቡን ሁሉ ሲያቆርቡ ሲመሽባቸው ፀሐይን እንደ ኢያሱ ገዝተው አቁመዋታል። ታሳስ ሁለት ቀን የደቀ መዛሙርቶቻቸውን እግር ሲያጥቡ ውለው አስቀድሞ መልአኩ እንደነገራቸው ታሳስ ሶስት ቀን በመቶ አርባ ዓመታቸው ነቢይ፣ ሐዋርያም፣ ካህን፣ ባለራይም የአገራችን ብርሃን የሆኑት ጻድቋ አባታችን በክብር አርፈዋል። ሲኦል ሰንበትንና በዓላትን ታከብራለች። ሰው በክፉ ሥራው ተፈርዶበት በሲኦል ወዳለው የእሳት ባህር ሲወርድ በሁለቱ የሰንበት ቀኖችና የፍጥረት እመቤት በሆነች በፈጣሪ በክርስቶስ እናት በቅድስት ድንግል ማርያም በዓል ቀን ወደ ውጭ አውጥተው ያሳርፉታል። ይህን የተናገረው በምሁር አገር የነበረው አገረ ገዢ ነው። ጣዖት በማምለኩ ምክንያት በአባታችን ዜና ማርቆስ ላይ ክፉ ሲያደርግ፣ ካላመን ካንተም እንደ አምላክህ እንደ ማርቆስ መሬት ተከፍታ ትውጣለች ብለው ሲናገሩት፣ አገረ ገዢውም ቤተሰቦቹም ጨምሮ ብዙ ሺህ የምሁር ህዝቦች አስተምረው አጠመቋቸው። ያንን ገዢም ስለተጠመቁት ልጆቹና ሚስቱ ብለው ከአምስት ዓመት ከአራት ወራት በኋላ በጸሎታቸው ኃይል ከሞት አስነስተውታል። ጳጳሱ ጌርሎስና የአገሩ ሕዝብ ሁሉ ይህንን ታምር አይተው እጅግ ሲያደንቁ ከቆዩ በኋላ ከሞት የተነሳውን ያንን ገዢ በባሕር ላይ ወድቀህ በውስጡ ከተደፈንክ በኋላ ከሞት እንዴት ተነሳ ብለው ጠየቁት። እርሱም በሲኦል ያየውን ሁሉ ከነገራቸው በኋላ በጻድቁ ዜና ማርቆስ ጸሎት እንደተነሳ ነገራቸው። ጻድቁ ንጉሥ ናኩቶ ለአብ ሞትን ሳይ የተሰወረ ስለመሆኑ አባታችን ዜና ማርቆስ ወደ ትግራይ በመሄድ የተሳቱ ቅዱሳን ገዳማትን ተሳልመው ወደ ሰሜን ሄደው ዜማውን ሲያዜም ያሳያቸው ዘንድ ወደ ቅዱስ ያሬድ መቃብር ሄደው ሰባት ቀን ሲማጸኑ ከቆዩ በኋላ ወደ አክሱም ጽዮን ሄዱ። በዚያም ከድንግል ማርያም ጋር ከቅዱስ ኤፍሬምና ከቅዱስ አባ ሕርያቆስ ጋር ሆኖ እነርሱ ድርሰታቸውን ሲያነቡ ያሬድ ደግሞ ድርሰታቸውን እያዜመው አይተውታል። ከዚያም ወደ ላሊበላ ሄደው አስር ቀን ተቀምጠው በረከትን ከተቀበሉ በኋላ ንጉሥ ናኩቶ ለአብ ወደ ተሰወረባት አሸተን ወደሚሏት ቦታ ሄደው በቅዳሴ ጊዜ ናኩቶ ለአብን በውስጡ አግኝተውት ከእርሱም ተባረኩ። ጸሎትን አቋርጦ ሰው ማናገር ተገቢ እንዳልሆነ ከእግዚአብሔር ዘንድ የታዘዘው መልአክ ቅዱስ ሩፋኤል ወደ አባታችን ዜና ማርቆስ መጣና እነሆ የአዳል ንጉሥ ከሚስቱ ጋር ወደ አንተ ሲመጣ በመንገድ ታገኘዋለህ የሚሻውን ሁሉ አድርግለት አለው። ያን ጊዜም ቅዱስ አባታችን በኤልያስ የብርሃን ሰረገላ ተቀምጦ የማርቆስ ወንጌልን እያነበበ ተጓዘ። የወንጌልንም ቃል እያመላለሰ ሲጸልይ የአዳን ንጉሥ ደስ ብሎት ከአባቴ ከቅዱስ ዜና ማርቆስ ጋር ያገናኘኝ እግዚአብሔር ይክበር ይመስገን አለ። አባታችን ግን የጸሎት ሥርዓት ለመጠበቅ አንዲት ቃል እንኳ አልመለስለትም። ጸሎቱንም ሲፈጽም እንዲህ አለው፦ ልጄ ሆይ በተገናኘን ጊዜ ቃል ስላልመለስኩልህ አትዘን በጸሎት ጊዜ ከሰው ጋር መነጋገር አይገባምና ጸሎት ማለት ከእግዚአብሔር ጋር መነጋገር ነውና፣ ዝምታም ከመታገስ ጋር ሃይማኖትን ትጠብቃለች፣ ታጸናለች። ስለዚህ የጀመርኩትን ጸሎቴን እስክፈጽም ዝማልኩኋለው። አቡነ ዜና ማርቆስ ስምንት እንጀራን አበርክተው ስምንት ሺህ ሰዎችን መመገባቸውና ፀሐይን ማቆማቸው አባታችን ዜና ማርቆስ ወደ ጌታችን ኢየሱስ ክርስቶስ እንዲህ ሲል ጸለየ። የምስጋና የክብር ባለቤት ሆይ ፈጣሪ ኢየሱስ ክርስቶስ በአምስት እንጀራና በሁለት ዓሣዎች አምስት ሺህ ሰዎችን ያጠገብካቸው አንተነህ እንዲሁ በኒህ የተራቡ ባለንጆሮችህ ልጆቼ በልተይ ጠግቡ ዘንድ በእኔ በባሪያህ እጅ በኒህ እንጀራዎች ላይ የቸርነትን ጸጋና በረከት አድርግ ብሎ ከጸለየ በኋላ እነዚያን ያመጡለትን ስምንት እንጀራዎች ባርኮ ቆራርሶ ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም እንግዶች ለሆኑ ልጆች አቀረቡ። ስምንት ሺህ መነኮሳት ልጆቹም በልተው ጠገቡ። በማግስቱም በታኅሳስ ወር መባቻ አባታችን በገዳመ ደንስ በረሃ ያገኛትን ታምረኛዋ ስዕል ማርያም ወዳለችበት ቤተ ክርስቲያን ሄደና ለመቀደስ ሰራይ ካህን ሆኖ ተሰየመና እንደሚገባ የቅዳሴውን ሥርዓት ጀመረ። ማዕጠንት ይዞ እየዞረ የቤተ ክርስቲያኑን በሮች በሚያጥንበት ጊዜ ስጋው ደሙን ለመቀበል እርስ በርሳቸው ሲጨናነቁ የልጆቹ መነኮሳት ብዛት ተመለከተ። ያን ጊዜም በልቡ አሰበ፣ እንዲህ አለ። ይህን ያህል ሰው ቅዱስ ቁርባን መቀበል እንዴት ይችላል? ይህ ሁሉ ሰው በተራ እስከሚቀበል ድረስ ፀሐይ ይገባል፣ መሽቶ ሌሊትም ይሆናል፣ አለ። ከዚህም በኋላ ዐይነ ልቦናውን ወደ ሰማይ አቅንቶ፣ አቤቱ ጠላቶቹን እስከደመሰሰና ለእስራኤል ልጆች ርስታቸውን እስካካፈለ ድረስ ለእያሱ ፀሐይም በገባውን ያቆም ካንተነ ዛሬም ቅዱስ ሥጋህን ክቡር ደምህን ለእነዚህ ባሮችህ ቅዱሳን መነኩሳትና ለሕዝቦች እስከማቀበላቸው ድረስ እንዲሁ በቸርነት ብዛት ፀሐይን አቁሟት ብሎ በጸለይ ጊዜ ፀሐያ ወዲያውኑ ቆመች። ከዚህ በኋላ ቅዳሴውን ጨርሶ ሕዝቡን ሁሉ አቆረባቸው። ከሁሉ በፊት ፍቅር ይቅደም። አባታችን ዜና ማርቆስ ለደቀ መዛሙርቱ እንዲህ አላቸው፣ ከዚህ ዓለም የምንለይበት ጊዜ ደርሷልና ወደ ፈጣሪ እሄዳለሁ። እኔ ሽማግሌ አባታችሁ የመመክራችሁን ስሙ። ከበጎ ሥራ ሁሉ አስቀድማችሁ እርስ በእርሳችሁ ተዋደዱ። ፍቅር ሰማያዊ መንግሥትን ለማግኘት በባለሟልነት ወደ እግዚአብሔር ፊት ያደርሳልና ብሎ መከራቸው። መድኃኔዓለም ክርስቶስ ለአቡነ ዜና ማርቆስ የገባላቸው ልዩ ቃል ኪዳን። መድኃኔዓለም ለአቡነ ዜና ማርቆስ ኢትዮጵያን እንደ ኢየሩሳሌም አድርጎ እንደባረከላቸው፣ ሁልጊዜ ከአገርህ ወደ ኢየሩሳሌም ለምን ትመጣለህ? ለዚያች አገር ወይም ለኢትዮጵያ ሰዎች ሕጌንና ሃይማኖቴን ታስተምራቸው ዘንድ የሕግ መምህር አድርጌ ያለሁና አንተን በቀደመ ወራት ወደዚች የዮርዳኖስ ወንዝ መጥተህ ከውሃዎቿ ቀርተህ ከኢየሩሳሌም ከከበሩ ቦታዎች አፈር ወስደህ ወደ አገር ሄድክ። ውሃውንም አፈሩንም በአገርህ በደብረ ብስራት ከምንጮቿና ከአፈሮቿ ቀላቀልከው። እኔም ባረኳት፣ አከበርኳት። ከዚህ የወሰድከው አፈርና ውሃ ከውሃዎቿና ከአፈሮቿ በመቀላቀሉ የተባረከችና የተቀደሰች አገርህን ኢትዮጵያን እንደ ኢየሩሳሌም አድርጊያታለሁ። አሁንም ወደ አገርህ በሰላም በፍቅር አንድነት ተመለስ። የኢትዮጵያ ሰዎች አጢአት ሰርተው ንስሐ ቢገቡና ከዮርዳኖስ ወስደህ በገዳም ካሉ ምንጮች በቀላቀልካቸው በእነዚህ ውሃዎች ቢጠመቁ በሚጠመቁበት ጊዜ ከአጢአት የሚነጹ ይሆናቸው። የጥምቀትንም በዓል መታሰቢያ በየቦታው ስለሚያከብሩ የጥምቀትን በዓል መታሰቢያ በአገርህ በደብረ ብሥራት ገዳም እናቴ ቅድስት ድንግል ማርያም ባረፈችበት በጥር 21 ቀን ያክብሩ። በዚያች ዕለት ንስሐ ገብቶ በጸሎት ታምኖ ኀጢአተኛ ሰው በእነዚያ ምንጮች ቢጠመቅ እስከተጠመቀበት ቀን ድረስ የሠራው ኃጢአት ሁሉ ይሰረይለታል። ስምን የሚጠሩትን መታሰቢያህን የሚያደርጉትን የእሳት ባሕር አታገኛቸውም። ከሩቅም ከቅርብም ቢሆን ወደ መቃብሬ ሄደውን እኔ ወደ መቃብሬ ኢየሩሳሌም እንደሄደ ቆጥርለታለሁ። የአቡነ ዜና ማርቆስ ገድል በሚነበብበት ቦታ መክሰፍትና ችግር እንደማይኖር ጌታችን ቃል ኪዳን እንደሰጣቸው መታሰቢያ በሚደረግበት ቦታ ስምህ በሚጠራበት ቦታ የገድልህ መጽሐፍ በሚነበብበት ቦታ በስምህ ቤተ ክርስቲያን በታነጸበት ቦታ የላም ሞት በሰውም ላይ ቸነፈር በህል ላይ ድርቅ አይሆንም። የህፃናት በሽታም አይቀርብም። የበልግ ዝናብም አይታጣም። በሰብል ላይ በረድ አይወርድም። አንበጣም ኩኩባም አይመጣም። ጃርት ቢሆን ሰው የደከመበትን የሚያጠፋ አራዊት ሁሉ አይመጡም። መድኃኔዓለም ልጆቹን ንስሐ ሳይገቡ በሞት እንደማይወስዳቸው ለአቡነ ዜና ማርቆስ የገባላቸው ቃል ኪዳን። አባታችን ዜና ማርቆስ ጌታችን ቃል ኪዳን ከሰጠው በኋላ እንዲህ ብሎ ጠየቀው፦ አቤቱ እንደተመኘው ሁሉ ይሁን ያልከኝ ከሆነ የሚወደኝ ኀጢአተኛ ሰው ለንስሐ ሳይደርስ በጥቂት ዕድሜው በኃጢአቱ በሞት አትቅሰፈው። ንስሐውን እስኪፈጽም ድረስ ጥቂት ዘመን ስለ እኔ ስጠው እንጂ አትግደለው። ከናጤ ማዕፀን የመረትከኝ በቸርነት ከፍከፍ ያደረከኝ አንተ ነህና ማረው ይቅር ብለዋለሁ። የምሕረት ባለቤት ጌታችን ኢየሱስ ክርስቶስም ለአባታችን እንዲህ አለው እንዳንተ ከምወዳቸው ሌሎች ቅዱሳን ይህንን ቃል ኪዳን የለመኑኝና የሰጠኋቸው የሉም። ለአንተ ግን ይህን የለመንከኝን ቃል ኪዳን ይሁንልህ። ኃጢአተኛ ሰው አንተን የሚወድ በአማላጅነት የሚታመን ከሆነ እስከ መቶ ስልሳ እስከ መቶ አርባ ወይም እስከ መቶ ወይም እስከ ሰማንያ የንስሐ ዘመናትን እኔ ሰጠዋለሁ። ስለ አንተ ስለ ወዳጄ በመልካም ዕድሜ ለንስሓ ጠብቀዋለሁ እንጂ በሞት አልወስደውም። ከአባታችን ከአቡነ ዜና ማርቆስ በረከትና ቃል ኪዳናቸው በምልጃቸው ከምናምን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር፣ አሜን። ምንጭ፦ ገድለ አቡነ ዜና ማርቆስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።